በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 26 በዚህች ቀን የከበረችና የተመሰገነች ድንግሊቱ ዮጵራቅስያ አረፈች። ይህችም የተቀደሰች ብላቴና የንጉሣ ኖሬዎ ዘመዱ ለሆነ በሮሜ ከተማ ከቤተ መንግሥት የአንድ ታላቅ መኮንን ልጅ ናት። የሚሞትበትም ቀን በደረሰ ጊዜ እርሷን ልጁን ለንጉሣኖሪዎስ ኖሬ ሲጠብቃት ዘንድ አደራ ሰጠው። አባቷም ካረፈ በኋላ ለአንድ ታላቅ መኮንን ልጅ ንጉሣኖሪዎስ አጫት። በዚያም ወራት እናቷ የመሬቷን ግብር ልትቀበል ባሏ የተወላትን የአትክልት ቦታዎች የሚያፈሩትን ይህችንም ቅድስት ብላቴናዋን ከእርሷ ጋር ወሰደቻት። ዕድሜዋ ዘጠኝ ዓመት ሆኖ ሳለ አስከትላት ወደ ግብፅ ሄደች። ወደ ግብፅ አገርም በደረሱ ጊዜ ሥራቸውን እስከሚፈጽሙ በአንድ የደናግል ገዳም ውስጥ ኖሩ። በዚያ ገዳም ውስጥ የሚኖሩ ደናግል ለገርሌ የተጸመዱ ናቸው። የሥጋ መብልን፣ ቅባትም ቢሆን ጣፋጭ ፍሬዎችንም ምንም ምን አይበሉም። ወይንም ቢሆን ከቶ አይቀምሱም። ያለምንጣፍም በምድር ላይ ይተኛሉ። ኢዮጵራክሲያም በዚያ ገዳም ውስጥ መኖርን ወደደች። ገዳሙን ከምታገለግል መጋቢዋ ጋርም ተፋቅራለችና መጋቢዋም፣ አንቺ ከዚህ ገዳም ወጥተሽ ተመልሰሽ እጮኛሽን ላትፈልጊ ቃል ግቢልኝ አለቻት። ኢዮፕራክሲያም በዚህ ነገር ቃል ገባችላት። እናቷ ስራዋን በፈጸመች ጊዜ ወደ አገሯ ልትመለስ ወደደች። ልጇ ግን እኔ የዚህን የኃላፊውን ዓለም ሙሽርነት ስለማልሻ ራሴን ለክብር ባለቤል ለጌታዬ ኢየሱስ ክርስቶስ ለሰማያዊ ሙሽራ ሰጥቻለሁ ብላ ከእርሷ ጋር መመለስን አይሆንም አለች። ብላቴናዋ ከእርሷ ጋር እንደማትመለስ በተረዳች ጊዜ ገንዘቧን ለድሆችና ለጦማዳሪዎች መጹታ ከልጇ ጋር በዚያ ገዳም ብዙ ዘመን ኑራ ከዚያ በኋላ አረፈችና በዚያው ቀበሯት። ንጉሣ ኖሬው ስም የኢዮጵራክሲያ እናቷ እንደሞተች ሰምቶ ለአጫት ያጋባት ዘንድ ኢዮጵራክሲያ እንዲያመጧት መልእክተኞችን ላከ። ቅድስቲቱም ንጉሶ ሆይ እወቅ የክብር ባለቤት ለሆነ ለሰማያዊ ሙሽራ ለጌታ ኢየሱስ ክርስቶስ እኔ ራሴን ሰጥቻለሁና ቃል ኪዳኔን መተላለፍ አይቻለኝም ብላ ወደ ንጉሶ ላከችበት። ንጉሳ ኖሪዎስም መልእክቷን በሰማ ጊዜ አደነቀ። ስለ እርሷም አለቀሰ። እርሷ በዕድሜዋ ታናሽ ይህች የከበረች ኢዮጵራክሲያ ግን ታላቅ ተጋድሎን ተጋደለች። ለመንፈሳዊ ሥራ እጅግ የተጠመደች ሆነች። በየሁለት ቀን ሁለት ሁለት ቀንም እያከፈለች መጾም፣ ከዚያም በየሶስት ቀን ሶስት ሶስት ቀን ትጾም ጀመር። ከዚያም በየሰባት ቀን ሰባት ሰባት ቀን የምትጾም ሆነች። በተለየች በከበረች አርባ ጾም ምንም ምን የምትበላ አልሆነችም። ሰይጣንም በእርሷ ላይ ቀንቶ አስጨናቂ በሆነ አመታት እግሯን መታት። ብዙ ቀኖችን በህማም ኖረች። ከዚያም እግዚአብሔር ራርቶላት ከደዌዋ አዳናት። በሽተኞችንም ታድናቸው ዘንድ በሽተኞችን የምትፈውስበትን ሀብት ሰጣት። ለእመምኔቷና ለእህቶቿ ደናግል በመታዘዝ ታገለግላቸው ነበር። በእህቶቿ ደናግል ሁሉ ዘንድም የተወደደች ናት። በአንዲት ዕለትም እመምኔቷ አክሊላትንና አዳራሾችን እንዳዘጋጁ ራእይን አየች። እርሷም እያደነቀች ከልጆቼ ለማን ይሆን ይህን የሚገባት ስትል ሊህ አክሊላትና አዳራሾች የተዘጋጁላት ለልጅሽ ለየው ጵራክሲያ ነው፣ እርሷም ወዲህ ትመጣለች አሏት። ይህንንም ራእይ ለደናግሎቹ ነገረቻቸው። እግዚአብሔርም ከዚህ ዓለም መከራ ሊያሳርፋት እስከወደደበት ቀን ድረስ ለየው ጵራክሲያ እንዳይነግሯት አዘዘቻቸው። ከዚህ በኋላ በሆድ ዝማት ህማም ጥቂት ታመመች። ሁሉም ደናግል ከመምኔቷ ጋር ወደ እርሷ ተሰበሰቡ። ያቺ ቃል ኪዳን ያስገባቻት የምትወዳት መጋቢዋን መጣች። በእግዚአብሔርም ዘንድ እንድታስባቸው ለመኗት። እርሷም በጸሎታቸው እንዲያስቧት ለመነቻቸው። ከዚያም አረፈች። የተቀደሰችና የተባረከች እርሷን እህታቸውን አጥተዋልና ደናግሉ እጅግ አዝነው አለቀሱ። ከዚህም በኋላ የምትወዳት የገዳሙ መጋቢ የነበረችውም አረፈች። ከእርሷም በኋላ መምኔቷ ጥቂት ቀን ታመመች። ደናግሎቹንም ሰብስባ በላያችሁ የምትሾሙትንም መምኔት ምረጡ፣ ስለ እኔ እዮጵራክሲ ያለምናለችና፣ እኔ ወደ ጌታ ኢየሱስ ይሄዳለሁ። አሁን ግን ደጁም በላይ ዘግታችሁ ሂዱ አለቻቸው። እነርሱም እንዳዘዘቻቸው አደረጉም። በማግስቱም ማለድ ብለው ሲደርሱ አርፋ አገኟት። የሊህም የከበሩ እናቶች በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ሰላም እለረከ ብዋ ባሲስ አመላከ አብያ እንዘይቲ ናስ ትቤ ከመዝ በመንፈስ ቅዱስ አንሰ ታጸይኩ ለሰማያዊ ክርስቶስ ተሰጥወት ቃላ ሰሚዮ አንከረ ንጉሥ። በዚችም ቀን ዳግመኛ የቅዱስ ፍርፍሪዎስ መታሰቢያው ነው። በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም እብል ለፍርፍሪዎስ ክቡር ብሴ እግዚአብሔር ህይወቴ ትጽና ምትንሳይ ማም ወፃይ እምነታኮ ውስተ ማይ ከላ ለባይር ከመበብ መልክት ትጸንህ አመር በዚህች ምለት የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር አጠበም። እንዲህም አላቸው እናንተም ለባልንጀሮቻችሁ እንዲሁ አድርጉ። ደግሞ የአዲስ ኪዳንን የቁርባን ስርዓት አሳያቸው። አሁንም በዚህች ዕለት የክብር ባለቤት ጌታችንን ለአይሁድ ይሁዳ አሳልፎ ሰጠው። ነቢያትን ቤት እንደተናገሩ የሽያጩን ዋጋ ሰላሳ ብር ተቀበለ። ይቅርታው ቸርነቱ ከሁላችን የክርስቲያን ወገኖች ጋር ለዘላለም ዋድሮ ይኑር አሜን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 27 በዚህች ቀን በገዳም ለሚፈጸም ተጋርሎ ፋና የሆነ በአስቄጥስ ገዳም ለሚኖሩ መነኮሳትም ሁሉ አባት የሆነ የከበረ አባት ታላቁ አባ መቃርስ አረፈ። በዚችም ቀን የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ ዓለም ድህነት በስጋ ተሰቀለም።